ከጣና ቴሌቪዥን ነው። አርበኛ አዶናይ አበበ እንደምን ሰነበት? ዛሬ በእናንተ ቀጠና ብልጽግና የጠራው ለጠቅላይ ሚኒስትሩ ወይም ለሊቀመንበሩ የጠራው የመወድ ሰልፍ በእናንተ ቀጠና ዛሬ መቋረጡን ሰምተን ነበር። አጠቃላይ ሲ ሁኔታውን በዝርዝር ግለጽልን። አመሰግናለሁ ይርጋ እንግዲህ የሸዋ ጠቅላይ ግዛት እዝ በሸዋ ሁሉም አውራጃዎች ማለት ጠንካራ ጦሮና ክፍለ ጦሮችን እንዲሁም ደጀን የሆነ የአባት አርበኛ ፋኖ ጦር አደራጅቶ የሚንቀሳቀስ ሰፊ ማህበረሰባዊ መሰረት ያለው እንዲሁም ከህዝብ ጋር ተዋህዶ የሚታገል ህዝባዊ ትግል የሚያደርግ ጠንካራ እዝ ነው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በአደራጃቸው አባት አርበኞች ጦር እነዚህ አባት አርበኞች ጦር ተወርዋሪ ሌላ የበክርጦር ደረጃ ማለት ነው ተወርዋሪ ኃይል አላቸው። በየቀጠና ያደራጁት ሸዋሮቢትና ደብረሲና ያለውን ሰልፍ የበተኑት እነዚሁ የአባት አርበኞች ፋኖ ጦር ተወርዋሪዎች ናቸው። ሸዋሮቢት አሁን እኔ እናንተ በምናወራበት ሰዓትም ውጊያ ነው ያለው፣ ዙሪያውን በከተሞችን ማለት ነው። ለዛሬው ሰልፍ ሰፊ ዝግጅት ሲደረግበት ነው የነበረው ያላቸውን ዙ ሀያ ሶስትን ሞርተር እና ሌሎች መሳሪያዎችን ሁሉ ደርድረው ነው ሰልፍ ያደረጉት። ለን በዚህ በሸዋ ቀጠና ማለት ነው። የሰልፉን ድግስ በከፍተኛ ድምቀት መንግስትን ለማጀብ እንዲሁ ወደ ቀይ ባህር እንዘምታለን የሚል ሰፋፊ መፈክሮች ያሏቸው ነበሩ። በዙ ሀያ ሶስት እና በትልልቅ መሳሪያዎች ያጀቡት ሰልፍ ደብረሲና ላይ ሙሉ ለሙሉ አልተሳካም። ሸዋሮቢት ላይ ዙ ሀያ ሶስትን ጨምሮ ከተማውን በሰፊው አስብቶ ነው አጥሮ ያደረው። ይህን ሰልፍ ለማሳካት ያላደረጉት ጥረት የለም። ነገር ግን በትንሽ እንቅስቃሴዎችን ቢያደርጉም በሰልፉ ይዘት ትጠበቃላቸው ምንም አይነት ተኩስ ቢመጣም እንዳትበተኑ የሚል አቅጣጫ ተሰጧቸው ስለነበረ ተኩስ እስኪጀመር ድረስ ጥቂት ሰልፎችን ማድረግ ችለዋል። ከዛ በኋላ ግን ሙሉ ለሙሉ ሰልፉ ሸዋሮቢትም ተበትኗል ማለት ነው። አሁን እኔ እናንተ በምናወራበት ሰዓት ላይ ደብረ ሲና ግን ሙሉ ለሙሉ ሳይሳካ ቀርቷል። ይህንን ጀብድ በሸዋ ተፈጽሟል። ሌሎች አካባቢዎች ላይም ደግሞ ጠንካራ የሆነ ዙሪያው ከተማውንም አጥረው በሰፊው አጥረው እያስጠበቁ በመሆኑ አንዳንድ ቦታዎች ላይ የተሳካላቸው ቢሆንም ሙሉ ለሙሉ በሚባል ደረጃ ግን ሰልፉን የማስተጓጎድ ስራ ተሰርቷል። ይህንን ያደረጉት እንግዲህ በሴፍቲኔት እንደ እናንተም በመረጃችሁ እንደደረሳችሁበት አቅመ አሁን ይሄው ከመንግስት ጋር ያለው ካድሬው ፍለፊት የቤቱ የሄደ በቅጣት በማስፈራራት ደግሞ በደሞዙ በማስፈራራት ነው ወደ አደባባይ ያስወጣቸው እንጂ፣ የአማራ ሕዝብ ከስርዓቱ ጋራ ያለበት ቁድፊያ በትናንት ጣሊያንም ሲያደርገው የነበረው ነው። በነገር ለፋሽስት ጣሊያን ሀገራችን ላይ ለአምስት አመት አክል በቆየበት ላይ ከአዲስ አበባ እስከ ጣምባበር ዋሻን ጭምር ይህንን መንገድ የሰራው ጣሊያኖች ናቸው፣ ፋሽስቶች ናቸው። በዚህ ሰዓት ግን የአማራ ህዝብ አብሯቸው አልነበረም። ዛሬም በልማት ስም፣ በኮሪደር ስም፣ በሌሎች በማብለጭለጭ ለጭ ህዝብን የሚደልል መስሎት አብይ አህመድ ከዚህ ከነጮች የቆረዘውን ነው እየሰራ ያለው። ይህም የአማራን ህዝብ በእንደዚህ አይነት በማብለጭ ለጭ እንደማይደልሉት ያቁታል። ዛሬ በሸዋ የተሰራው ጀብዱ ይህን ይመስላል ወንድማለት እጅግ በጣም አመሰግናለሁ አርበኛ አዶና። እንግዲህ የዚህ አገዛዝ እና የአማራ ህዝብ ሆድና ጀርባ ከሆኑ ቆይተዋል። የአማራ ህዝብ የህሉና ትግል ከተጀመረበት ጊዜ ጀምሮ ደግሞ በተደጋጋሚ ጊዜ ድግስ የሚወደው የብልጽግናው አገዛዝ በተለይ ሊቀመንበሩ በተለያየ አጋጣሚ ሰልፍ ይጠራሉ። ሰልፉ ከሚከ ከማይሳካላቸው የድጋፍ ሰልፉ ከማይሳካላቸው አካባቢዎች የሸዋ ጠቅላይ ግዛት የሚንቀሳቀስበት ቦታ ነው፣ እና ያለፈውን አመት እስኪ ያስታውሰን። ይህን እስኪ ሲንዲ ሚሞሪ አክል የዛሬ አመትም እንደዚሁ በባህላዊ ትምህርታችን አስመልክቶ የጠሩት ሰልፍ ተደናቅፎ ነበር። እስኪ ያን ሳስታውሰን አርበኛ። ደህና ነኝ እውነት ነው። የዛሬ አመት አካባቢ እንግዲህ ሸዋ ላይ ልዩ ያስደመመ ስትራቴጂካል የሆነ የትግል እንትን ያሳይንበት ሰዓት ነው። ሰልፍን በሰልፍ መንግስትን የሚያወግዝ ሰልፍ ሸዋ ላይ በብቸኛ ደረጃ የአማራን ህዝብ በአደባባይ እየጨፈጨፈ ያለው ስርዓትን ያወገዝበት መከላከያ ሀብትና ንብረታችንን ዘርፎናል፣ ይመልስልን፣ እንዲሁ ከአማራ ክልል ጠቅልሎ መከላከያ ይውጣልን፣ የዘረፈንን ሀብት ንብረት ይመልስልን በሚል ሸዋ ላይ ከፍተኛ የሆነ ሰልፎች ተደርገዋል። ሰልፍን በሰልፍ ማምከን ተችሏል። የዛሬ ዓመት ማለት ነው። እንዲሁ ከተሞች ላይም ጭምር ደግሞ ያለው ህዝባችን በፍጹም አምፆ አንድም ሰው ያልመጣበት ነው። ዛሬ እንኳን በትንሹም ቢሆን ትንሽ ሀገራዊ ስሜትን የሚቀስቅሰው ሊሳካላቸው የቻለው ባጃጆችን መኪኖችን አሰልፈው ትንሽ እንቅስቃሴ አድርገዋል። የዛሬ ዓመት ግን በፍጹም አንድም ሰው ያላገኙበት ከህዝባችን ጋራም ደግሞ ያላቸውን መኳረፍ በግልጹ ያሳዩበት ሰዓት ነበረ። ሸዋ ላይ በአስደማሚ መልኩ ሰልፍን በሰልፍ አምክነ ህዝባችን አምክኖ ማለት ነው። ከተማዎች ላይም ደግሞ እንዳይደረጉ ሰፊ ስራ ሰርተን እኛ ሙሉ ለሙሉ ሸዋ ላይ በፍጹም የድጋፍ ሰልፉ ያልተደረገበት እንቅስቃሴን እናስታውሳለን። የዛሬውም እንደዛው ነው። በተለየ ከሌሎች ኦሮሚያ ክልል እና ሌሎች አንዳንድ ቦታዎች ላይ፣ ሰፋፊ ከተሞች ላይ እንደሚያደርጉት አይነት ሰልፎች በፍጹም አማራ ላይ የለም። እንደዚህ ትንንሽ ካድሬዎች ስለማይጠፉ ያንን ሴረሞኒ ለማድረግ አይፍጨረጨሩ ማለት አይቻልም። ይህም ግን ያው ሆድ ክፉ ነው እና ለዚሁ ህሌናቸውን ሸጠው ለሚያድጉት ወዳቸው በአዴኖች መውጠርተራቸው አይቀርም፣ ግን አልተሳካላቸው፣ ነገማ አይሳካላቸው። እጅግ አድርገን እናመሰግናለን አርበኛ ዶናዊ አበባ የሰጠን ስራ ለማብራሪያ፣ እንዲሁም ደግሞ እንደ ድርጅትም እንደ ፋኖ መዋቅርም ስለምታደረጉት ተጋድሎ ከልብ እናመሰግናለን። የአማራ ህዝብ በእናንተ ትግል ነፃነቱን እንደሚጎናፀፍ እምነታችን ነው። አርበኛ ዶናዊ ከተገናኘ ነገር ተጨማሪ ጥያቄዎች ላይ ፈልጋለሁና እንግዲህ የዛሬ ዓመትም በድጋፍ ሰልፉን የተቋረጠበትን እናስታውሳለን። ዘንድሮም ደግሞ እንደዚህ ሰልፉ የተደናቀፈበትን እያየን ነው፣ እና የአማራ ህዝብ የሀገር ፍቅር ስለሌለው ወይም ደግሞ ልማት ስለሚጠላም አልነበረም የዛሬውን ሰልፍ የተቃወመው፣ እና በዋናነት ትልቁ ችግር የነበረው አገዛዙ የፖለቲካ ፕሮፓጋንዳ ስለሚሰራበት ነበረ የተቃወመ ነው። አጠቃላይ ግን አሁን ላይ የፋኖን እንቅስቃሴ እንዲሁም ደግሞ የፋኖና የአማራን ህዝብ ድጋፍ እንዴት ትገልጸዋለን? እንዳልከው ነው። የአማራ ህዝብ ሰላምን ጠልቶ አይደለም ወደዚህ ውጊያ የገባው። ሰልፍ ውጤት የሚያመጣ ቢሆን ኑሮ ራሳችን የመራነው ሰልፎች በተደጋጋሚ ከተሞች ላይ ሰልፍ አድርገናል። ሰልፉም መብቱን ለማስከበር ነበር። ያን ጊዜ ሆ ብሎ የአማራ ህዝብ የወጣው የአማራ ህዝብ ሰልፍ እንዴት እንደሚያምርበት እናውቀዋለን። ራሳችንም እንቅስቃሴ ያደረግንበት በየከተሞች ላይ በጎንደር፣ ባህር ዳር፣ ወልደያ፣ ደሴ፣ ደብረ ብርሃን፣ ሸዋሮቢት፣ መንዝ መራ ቤቴ እንዲሁ በሌሎች የአማራ ቀጠናዎችም ሰፋፊ የሆኑ የአማራ ህዝብ በማዕበል እየወጣ የአማራን ግፍ ሲያወግዝ በሰፊው ሰልፎች እናቀዋለን የአማራን ተጋድሎ አማራ በአረንጓዴ ቢጫ ቀይ ባንዲራው ደምቆ ዛሬ እነሱ በአንባሻ ስም እንትን ያደረጉትና በአዴን የሰጣቸውን ጨርቅ ሳይሆን ሀገራዊ ልዩ ፍቅር ይዞት ባንዲራውን በሜትር በማይገለጽ ባንዲራ እንትን እያለ ደምቆ ሰልፎችን ያደርግ ነበር። የአማራ ሕዝብ በተደጋጋሚ ሰዓት መብቱን ጠይቋል። ሕግ እንዲከበርለት፣ እንዳይገሉት፣ አታፈናቅሉኝ፣ አትግደሉኝ የሚል ተደጋጋሚ ሰልፎችን አድርጓል። አማራ ሰልፍ ሲያደርግ መሬት እንደሚንቀጠጠጥ ተራራ እንደሚነጅ። የአማራ ህዝብ ከልብ በየከተሞቹ የሚደረጉት ትናንሽ ሰረሞኒዎች የፓርቲ ድግቶች ፍጹም ከአማራ ህዝብ ጋር ማንነታዊ ትስስር እንደሌላቸው የምናየው ከባንዲራ እየያዛቸው ከሰልፍ አመራራቸው በፍጹም አማራዎች የማይመስሉ ኮልኮሌ ሰዎች በፍጹም ፊታቸው ከአማራነት ለዛ እንትን ያለ በሆዳቸው የተደለሉ የያዙት ባንዲራ ከአማራ የሚሞትለትን ሳይሆን በገንዘብ ወይም ደግሞ በሆዳቸው ተደልለው ለፓርቲ ፍቅር የወደቁ ትናንሽ ሰዎች የሚያደርጉት እንቅስቃሴ ነው። እውነተኛው የአማራ ህዝብን ሰልፍ ትናንት በታሪክ እንዳየነው አንተም እንደምታስታውሰው ነው። ስለዚህ የአማራ ህዝብ ዛሬም ከእውነተኛ ትግል ጎን ይሰለፋል። እንዴት እንደሚሰልፍም በለውጡ ማግስት ለአንዳንድ ዛሬ ለከዱት ሰዎችም መርፍ ሰልፎቶላቸው አይተውታል። ስለዚህ አማራ ሰልፍ ሲያደርግ አማራ ከሆኑ ሲደግፍ እንዴት እንደሆነ እናቀዋለን ዛሬ በየትኛውም ማትበርበር የአማራ ህዝብ ከጎናችን ነው ለማስባል የሚያደርጉት መንገዳገት እንደማይሳካላቸው ግን ራሳቸው የሚያውቁታል። ይህን ጥላቶቻችን የሚያውቁታል። ፊት ለፊት መሳሪያ ደግ ነው። በሞርተር በድሽቃ በዙ ሀያ ሶስት እና በታንክ እና በመድፍ እየተጠበቀ ሰልፍ አይደረግም። እንዲህ አይነት ሰልፍ የአምባገነኖች እና የሽፍቶች ብሎም ደግሞ ሀገርን በመሳሪያ ብቻ እንገዛለን የሚሉ እንደ አብይ አህመድ አይነት መሪነት ያልተሳካላቸው ደናቁርቶች አይነት ሀሳብ ነው። የአማራ ህዝብ ከልቡ ሲደግፍ እንዴት እንደሆነ እናውቀዋለን። እውነተኛ የአማራን ህዝብ ቁጣም፣ እውነተኛ የአማራ ህዝብ ደስታም እኛ ልጆቹ እናውቀዋለን። የአማራ ህዝብ ዛሬም ከእውነተኛ ትግልና ከፋኖ ጎን ነው ያለው። ይህን ነው ማለት እንፈልገ። ወንድም አለ፣ እጅግ በጣም አመሰግናለሁ። ባጠረ ሰዓት ነው እንግዲህ ይህን ማብራሪያ ሰጠኝ፣ ከልብ አመሰግናለሁ። በእኔ በኩል ያልተጠየቀ ነገር ግን ለወቅቱ ልተላለፍ ያለበት መልዕክት ካለ እድሉ ንጽህና እሱን ነግረህን ልትሰናበት ወንድም አለም። እንግዲህ በሁሉም አውራጃ ያለው የፋኖ ሰራዊት እንዲሁ ህዝባችን እያደረገ ላለው ተጋድሎ ከፍ ያለ ክብርና አድናቆትን ያለኝ ዛሬም በሁለት ሺ አስራ ስምንት በሁሉም ቀጠናዎች የአማራ ፋኖ በሚንቀሳቀስባቸው ህዝባችን ከመንግስት ጎን አለመሆኑን አሳይቷል። ዛሬም ይህን ድጋፋችንን አጠናክረን ቀጥለን እውነተኛ አማራን ህዝብ ትንሳኤ እንድናይ የሁላችንም ጥረት፣ የሁላችንም አንድነት፣ የሁላችንም ለህዝብ ማሰብ እና ከህዝብ ጎን ከህዝብ ጥያቄ ጎን መቆም ያስፈልጋል። ለሁሉም ወንድሞች የማስተላለፈው መልዕክት ይሄ ነው። አመሰግናለሁ ወንድም እኛም ጅጋር እናመሰግናለን። እንግዲህ አማራ መዳኛው የእናንተ ትግል እንዲሁም ደግሞ እውነትና መሬትን መሰረት ያደረገ የህዝብ አደራ የተቀበለ አንድነት ነው እና ለዚህ ደግሞ እንደመታወቁ እናምናለን። እግዚአብሔር ስልል መልካም ድል መልካም ድል። አመሰግናለሁ ወንድም አለ